ሲጀመር አንቺ ምን ልትሰሪ መጣሽ እዚህ? አይገባኝም። ለምን መጣሽ? የመጣሁበት ምክንያት እኮ እየነገርኩሽ ነው። ከዚህ አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ። እኮ ከህይወታችሁ ወጣሁኝ አይደል? እንደ ሩታ ያለውን እውነታ እንድታቂ ስለመፈልግ ነው። በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድ ታ የዛሬ ወርቅ መቀበል ነበረባት። ምክንያቱም አብርሃም ኬትም ያምጣው ኬትም ምንም ቢሆን ምንም ወርቅ ብሎ ስጦታ ለሷ እስከገዛላት ድረስ ስጦታዋን አክብራ መቀበል ነበረባት። የምድሪ ነው ምላችሁ? ምክንያቱም ሄርሜላ እንዳልገዛችው በተደጋጋሚ በተደጋጋሚ አብርሃም ለማስረዳት እየሞከረ ነው። ሩታ ግን በጣም ነገር ነገር እያላት ነው። እና የሰሞኑ ደስታችሁ የሰሞኑ ፌሽታችሁ የሰሞኑ ይሄ መቦረቃችሁ ፍቅራችሁ እውነት በጣም ያስቀና ነበር። እና ለዚህ ነው ወይ እስከዚህ ማለት በዚህ የሚያበቃ ነገር ነው ወይ ለሁለት ቀን ብቻ ነው። እኛ ኮክራ አጋባችሁ ና እንዴ ደስታ እንዲህ ያዘን ታመጡብናላችሁ። እና ኬትም ይሁን ኬትም አብርሃም ለአንቺ አስቦ እስካመጣልሽ ድረስ አሜን ብለሽ መቀበል ና አመሰግናለሁ ማለት ነበረብሽ እንጂ የሰው ወሬ ሰምተሽ ይሄ ወርቅ አልፈልግም። ሄርሜላ ናት። እኔ ብሆን ማለት ነው ሄርሜላ ደግሞ ደግ ደግማ ለምን አትገዛልኝም? እቀበላታለሁ። በቃ ትግዛሷ እኔ ይቀበላታለሁ። እና እዚህ ጋር እኔ የአብርሃም ጥፋት ምንም ሊታየኝ አልቻለም። ምናልባት የአብርሃም ጥፋት ሊሆን ይችላል ብዬ ማስበው ዛሬ ሄርሜላን እኔ ድረስ ይዞ የሩታ ቤት ድረስ ይዞ መሄዱ ተገቢ አይደለም። ምክንያቱም አብርሃም ራሱ በስነ ስርአት እና ሩታ ቤት ያልገባ ሰውዬ ሌሎች ሰዎች ይዞ መግባቱ ተገቢ ነው ብዬ አይደለም። ከዛ ውጪ ግን ከዛ ውጭ ግን ስለወርቁ በእርግጠኝነት እውነት ላይ መናገር ሄርሜላ የገዛችው ነገር አምኖ መቀበልም ይከብዳል። ምክንያቱም ለአብርሃም የእጁን ሰዓት ከገዛችለት በኋላ ነው አብርሃም ሄርሜላ ሄርሜላ ማለት ያበዛው፣ ሄርሜላም ከሱ ጋር ተለጣጠፈች እሱም ከሷ ጋር መለጣጠፍ ያበዛው ያቺ የእጅ ሰዓት ከተገዛ በኋላ ነው እና ያቺ የእጅ ሰዓት ላይ ምንድን ነው ያለው ይስ የሩታ እንግዲህ ወርቅ ተብሎ የተገዛላት የእጅ አምባር ላይ ምን ሊኖር ይችላል? ምናልባት ሩታ እሱን አስፈርቷት ይሆን? ሰላም ጤና ይስጥልኝ። በመላለም የምትገኙ ውድና እንቁ የእኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን፣ በጣም በጣም በጣም ደህና ነን። እንግዲህ ዛሬም ተመልሰን መተናል። ከብዙ ቆይታ በኋላ በጣም ቆይቻለሁ በዚህ ቻናል ተመጣውኝ። እኔም ባለቤቴም ጠፍተናልና ለዛ ደግሞ ይቅርታ መጠየቅ እንፈልጋለን። ዛሬ ተመልሼ መጥቻለሁ። እንግዲህ እንደዚህ በማክስ ሸፈፈን ብዬ የመጣውት በጣም ኃይለኛ ጉንፋን ስለያዘኝ ለዛ ነው ማለት ነው ውዶቼ። እና ያው ይቅርታ ጠይቃለሁ መጀመሪያ። ሲቀጥል ደግሞ ዛሬ ወደ ተለቀቀው ቪዲዮ ስናመራ እንግዲህ እናውራሃም የለቀቁት ቪዲዮ አለ። ሰሞኑን ብዙ ቪዲዮዎች ተለቀዋል። ወርቅ መኪና ምናምን ተሽጎድ ጉዷል ጋይስ ተሽጎድ ጉዷልና በጣም ደስ የሚል ነገር እና ይበል የሚል ነገር እንዲሁም እኛ የምንፈልገው የአብርሃምና የሩታ እና ሰላም ስለነበረ በዚህ ነገር በጣም ደስተኞች ነን። በጣም ተደስተናል። የብዙ ሰው ኮመንት ለማየት አቺ ያለው እንዲሁም ቪዲዮ የተሰሩ ቪዲዮ የሚሰጡ ሀሳቦች በጣም ደስ የሚሉ ነገሮች ነበሩ። ነገር ግን እንግዲህ በተሰጣት ወርቅ ላይ ሩታ በተለይ የእጅ አምባሩ ላይ የሄርሜላ ነው ያንተ አይደለም፣ ሄርሜላ ናት ገዝታ። ይሄ ነገር የላችሁ ለምን አመጣህልኝ? የምን እንግዲህ ጸብ ጭራለች ማለት ነው ሩታ። እውነት ለመናገር ሄርሜላ ይህንን ነገር አድርጋለች ወይ ሄርሜላ እውነትም የሩታ ወርቅ ገዝታ ሰጥታለች ወይ ብለን ስናስብ እንግዲህ በተደጋጋሚ ለማስረዳት እየሞከረ ነው አብርሃም ሄርሜላ እንዳልገዛችው እሱ እንደገዛላት ስለሚገባት ከሁሉም በላይ ከምንም በላይ ውድ የሆነ ስጦታ ለሱ ስላበረከተች ሩታ ልጅን የሚያክል ስጦታ እንግዲህ እግዚአብሔር ወዶ ፈቅዶ ስላበረከተችለት፣ ለዚህ ደግሞ የሚሆን ስጦታ ብሎ ያሰበውን እንግዲህ መኪናና ወርቅ ገዝቶ ለባለቤቱ ወደ አራት መቶ ምናምን ሺ ብር ሲል ነው የሰማሁት። እውነት ነው፣ በዚህ ዘመን ወርቅ በጣም ስለተወደደ ከዛም በላይ ሊያወጣ ይችላልና አበርክቷል። ይህንን የተበረከተልሽ ስጦታ ግን ሩታ ብለሽ ነገር ፈልገሽ ስንት ነገር ሄርሜላ እያደረገች ዝም ብለሽ ዛሬ ላይ ይህ ነገር ሄርሜላ ናትና የላከችው ወሬ ሰምቻለሁ፣ ስለዚህ አልፈልግም ብለሽ እንደዚህም ቧከረዮ ማለቱ እንደኔ ተገቢ ነው ብዬ አልልም። ሩታ እባክሽን፣ ማለት እኛ እንወድሻለን እና ከብርሻለን፣ ከጎንሽ ነን ሁሌም ሁሌም ጀግና መሆንሽን እንመሰክራለን እና አንዳንዴ ደግሞ አንዳንዴ ሲበዛ ነገረኛ ነገር አቱኝ ማለት ነው። በተለይ አሁን ያለሽው አራስ ቤት እስከሆነ ድረስ ተረጋግተሽ አራስነትሽ መጨረስ ስላለብሽ፣ ይህ ስጦታ ደግሞ እውነት ሄርሜላ ገዝታ ከሆነ የሰጠችሽ ወይም የላከችልሽ አስቀድመሽ ጸበል አስረጭተሽ ማድረግ ነው ያለብሽ። እንዴ ትቀልጅ ያለሽ እንዴ? ከውሽሜት የመጣ ይህን የመሰለ ስጦታ ተቀብለሽ ማሰር ሲገባሽ አንቺ ግን አይ የእሷ ስጦታ ነው አልፈልግም ብለሽ መግፋቱ ተገቢ አይደለም። እንዲሁም ደግሞ አብርሃም እውነት ለመናገር ለሚስት ለምታደርግላት ነገር አሁን ላይ አሁን ላይ አዳምጡኝ፣ አሁን ላይ ለምታደርግላት እያሳየው ያለው ተግባር እኔ በግሌ በጣም ተመችቶኛል፣ ደስ ብሎኛል። ይገባታልም ሲያንስባትም ነው ለሩታ ምክንያቱም ሩታን እዚህ ደረጃ እንድትደርስ የከፈለችው መስዋዕት አለ። በዛ ላይ ደግሞ ልጅን የሚያክል በረከት፣ ስጦታ፣ ጸጋ እንግዲህ እግዚአብሔር ፈቅዶና ወዶ አበርክታለች እና እውነት ነው። ይህን ያንስባታል እንጂ እውነት ለሩታ አይበዛባትም፣ እና ይህንን ስለምታደርገው ነገር እናመሰግንሃለን። ሲቀጥል ግን ከሄርሜላ ጋር ያለ ግንኙነት አሁን ሄርሜላ ሰሞኑን እንግዲህ እንደታመመች ሆስፒታል እንደገባች ሌላ መድኃኒቶች እየፈለገች እንደሆነ እንደ እርጉዝ እንደሆነች ምናምን አይነት ነገሮች ነው። ምክንያቱም ስታስመልስ ምናምን ነበረው ቪዲዮ ላይ አይደለም እኛ ሴቶች ደግሞ ያለ ምክንያት ያለ ምክንያት ብድግ ብለን ሽንት ቤት ሮጠን ሄደን አናስመልስም፣ አይደለ ማማዬ? እኮ ነገሪያቸው ብዬ ስላሰብኩኝ እና ያለ ምክንያት አናስመልስም። ያለ ምክንያት እየሮጠን ሄደን ሽንት ቤት ቶሎ ቶሎ የምታስመልሱት ሴቶች፣ ያው በህመም ሊኖር ይችላል፣ ግን እርጉዝ ስትሆኑ ነው። ሰው እንዴት ነው ነገሩ? ስለዚህ አብርሃም የሁለት ቤት ልትሆን ነው እኔ ያልገባኝ ነገር ይሄ ነው። እና ስለ ወርቁ ሳይሆን መንገብገብ ያለብሽ ሁኔታ፣ ስለ ወርቁ ሳይሆን አሁን ላይ ማሰብ፣ መናደድ፣ መበሳጨት ያለብሽ ስለ ትዳርሽና ሄርሜላ አረገዝኩ ብላ ስለምትናገረው ነገር ማጣራት አለብሽ። ምክንያቱም እዚህ ጋር ምንም ቢሆን የልጅሽ አባት ነው። ምንም ቢሆን ባለቤትሽ ነው። ምንም አንቺ እንኳ ከንድሷ ጋር ባለው ግንኙነት እኔ ምንም መስሎ አይታየኝም ብትይ ብታ በእርግጠኝነት ውስጥሽ ይጎዳል። በእርግጠኝነት ታዝኛለሽ። በእርግጠኝነት ይሄ ነገር ደስታ አይሰጥሽም። ስለዚህ ልዩ ትኩረት ሰተሽ ነገሮችን ማስተካከል ያለብሽ ሄርሜላና አብርሃም ላይ ያለው ግንኙነት ምንድን ነው? ለምንድን ነው መቋረጥ ያልቻለው? ምክንያት ውስጥ ምንድን ነው? መፍትሄ ውስጥ ምንድን ነው? እነዚህ ነገሮች ላይ ነው ትኩረት መስጠት እንጂ ያለብሽ ወርቅ ለምን ተገዛልኝ ብሎ ባከረየው ማለት እናቴ አይደለም ወርቅ በዚህ ዘመን ሁን ሽማ ሆና ወርቅ ተገዛችልሽ አስበሻዋል። በጣም ተወድሻለች፣ በጣም ታከብርሻለች ማለት ነው። እና አይደለም ወርቅ ሊገዙ የዘንድሮ ሽሞች ምን እንደምን ያደርጉ ሁላችንም እናውቃለን። እና እባክሽን ተረጋጊ፣ ራስሽን አረጋጊ። ያለውን ከአብርሃም ጋር ከሄርሜላ ጋ ያለቸው ግንኙነት ለማጣራት እና ለማራቅ ሞክሪ። ሄርሜላ የምትባይ ሴትዮ ደግሞ ከአብርሃም ህይወት እባክሽን ውጪ። ለመንሽ ስንት ጊዜ በቃ ልጅን ታይ ህይወቱን ይኖርበት። ምንድን ነው እኔ አስመለሰኝ፣ አረገዝኩ፣ አቅለሻልሽኝ፣ ያላንተ አይሆንልኝም፣ ካንተ ውጭ ሰው አልፈልግም ምናም። ኤክስኩዝ ሚ ባለ ትዳር እኮ ነው! ምን አስበሽ ነው? የምር እኮ ነው፣ ባለ ትዳርና የልጅ አባት ነው አይደለ? ስለዚህ እንደዚህ የሆነ ሰውዬ ለምን በዚህ ልክ መፈታተል እንደፈለግሽ እኔ ፈጣሪ ወቀው። እውነት ይሄ ሰዓት እንደው የመጣበት ቀን እንደውን አይሰበርም ደግሞ እጅክ ላይ ሁሌ የምታረገው እንደው ተሰብሮን ከምንገላገል ከምን እና፣ አንቺም ሴት ነሽ እና ነገ በኔ ነው ዛሬ ሩታ ላይ የተደረገው ተደረገው ነገር ነገ አንቺ ላይ እንደማይደረግ እንደማይደገም በምን እርግጠኛ ሆነሽ ነውና ይሄ ልጅ ደግሞ ከሚስቱና ከልጁ ጋር ደስተኛ ህይወት እንዲኖር ፍቃጅለት እና እንቅፋት አትሁኝ። በመካከላቸው እየገባሽ ሁሌ አንቺ የጸባቸው፣ ሁሌ እነሱ መለያየት፣ ሁሌ እነሱ ጭቅጭቅ ምክንያቱም አሁን አይደብርሽም እንዴ? ባልጠፋው ወንድ እንግዲህ በዙሪያሽ ብዙ ወንዶች ቲክቶክ ላይም ሳይ እንግዲህ ፎቶሽን ለጥፈው ያዙን ልቀቁኝ እያሉ ነው። ከነዛ አንዱን መርጠሽ የግልሽ ማድረግ ነው ያለብሽ እንጂ አብርሃም ላይ ተጠምጥሞ መቅረቱ እንደኔ ተገቢ ነው ብዬ አልልም። ለማንኛውም ውዶችዬ የእናንተ ሀሳብ አስተያየትም ኮመንት ላይ አስቀምጡልኝ። እኔ ከማንበብ ወደኋላ አልልም። እና ወዶች ይህን ክል በያዘኝ ጉንፋን ላይ ይህን ክል ካወራኋቸው ዘንድ ይበቃኛል። ሌላ ጊዜ ተመልሰን በሌላ ቪዲዮ እንመጣለን። ላይክ ሼር፣ ሰብስክራይብ ማድረጋቸው እንዳትረሱ። በእዛው እግዚአብሔር ማረሻላ። የምር በጣም ኃይለኛ ጉንፋን ነው የያዘኝ። ጸሎት እና ዶ አድርጉልኝ። በጣም ወዳችኋለሁ።